መጽሐፈ ዩዲት ምዕራፍ 13 በመሸም ጊዜ አሽከሮቹ ፈጥነው ሰውን አስወጡ። ባጎዋም ከወደ ውጭ በላያቸው ድንኳኑን ቆለፈ። በጌታውም ፊት የቆሙ አሽከሮቹን አስወጥቶ ሰደዳቸው። ፈጽመው ስለ ጠጡ ሁሉም ደክመዋልና ወደ ማደሪያቸው ገቡ። ዮዲት ብቻዋን ቀረች። ወይንን አብዝቶ ጠጥቶ ሰክሮ ነበርና ሆሎፎርኒስም በድንኳን ውስጥ ተኝቶ ነበር። ዮዲትም ባሪያዋን ወደ ውጭ ወጥታ በማደሪያዋ ትቆም ዘንድ አዘዘቻት። ወደምትጸልይበት እወጣለሁ ብላታለች። ና እንደ ወትሯም ትጠብቃት ዘንድ አዘዘቻት። ለባግዋም እንደዚሁ ነገረችው። ሁሉም ከእርሷ ዘንድ ወጡ። ታናሽም ታላቅም ቢሆን በልፍኙ የቀረ የለም። ዮዲትም ተነስታ በመኝታዋ አጠገብ ቆመች። በልቧም የፍጹም ኃይል ፈጣሪ አቤቱ ይህንን ነገር እይ። ኢየሩሳሌም ከፍ ከፍ ትል ዘንድ በዚች ጊዜ በእኔ እጅ ኃይልህን አድርግ። ማደሪያህ እስራኤልን በምታነሳ ገንዘብ ጊዜው ደርሷልና በእኛ የተነሱ ጠላቶች በሚጣፉ ገንዘብ አሳቤንም ፈጽምልኝ አለች። ወደ ሆሎፎርኒስን መኝታ ወደ ትራሱ ሄደች። ሰይፉንም መዛ፣ በራስጌው ቆመች። የራሱንም ጠጉር ይዛ የእስራኤል ፈጣሪ አቤቱ ዛሬ አጽናኛለች። በኃይሏ ሁለት ጊዜ አንገቱን መታችው፣ ራሱንም ከእርሱ ቆረጠችው። ሬሳውንም ከመኝታው ላይ አንስታ ወደ ምድር ጣለችው። ጥቂትም አረፈች። ወጥታ ለብላቴኗ የሆሎፎርኒስን ቸብቸቦ ሰጠቻት። እህል በምትይዝበት ራዎት ጨመረችው። ለጸሎት እንዳስለመዱ ሁለቱ ሁሉ አንድነት ወጡ። ከከተማውም አልፈው ወደ በረሀ ሄዱ። ወደ ቤጤሊዋ አቀበት ወጡ። ወደ አገሩ በርም ደረሱ። ዛሬ ኃይልን እንዳደረገ ዳግመኛ ለእስራኤል ጠላቶቻቸው ላይ ጽናትና ኃይልን ያደርግ ዘንድ እግዚአብሔር ከኛ ጋራ በረድኤት አለና የወዲትን በሩቅ ሆና በር የሚጠብቁ ዘንብ ዘበኞቹን በሩን ክፈቱልኝ አለቻቸው። ከዚህም በኋላ በአገር ያሉ ሰዎች ቃሏን በሰሙ ጊዜ ወደ አገሩ በር ፈጥነው ወረዱ። የአገር አለቆችንም ጠሩ። እንደ ተመለሰችም አድንቀዋልና ታናሹም ታላቁም ሁሉ ሮጠው ሄዱ። በሩን ከፍተው ተቀበሏት። እሳት እንደ ደፋው ፋና አብርተው ከበቧት። ጠላቶቹን በዚች ሌሊት በእጅ ያጠፋቸው እንጂ ምሕረቱንና ይቅርታውን ከእስራኤል አላረቀምና በታላቅ ኃይል እግዚአብሔርን አመስግኑት አለቻቸው። ራሱን ከከርኮትሷ አውጥታ አሳየቻቸው። የናቡከደነፆር የሰራዊቱ አለቃ ቢትወደዱ ራስ እነሆ ይኸው በወጣ ጊዜ ተንተርሶት የሚተኛበት ሰይፍም እነሆ ይኸው። እግዚአብሔር በእኔ አድሮ ገደለው አለቻቸው። እንዲሞት በመልኬ አስተው ዘንድ በሄድሁበት ጎዳና የጠበቀኝ በእኔም ኃጢአትና በደልን ጉስቁልናን ያላረገ እግዚአብሔር ህያው ነው አለቻቸው። ሕዝቡም ሁሉ ፈጽመው ደነገጡ። ለእግዚአብሔርም ፈጽመው ሰገዱ አንድነት እንዲሁ እንዲህ አሉ። ዛሬ በዚች ቀን የወገኖችህን ጠላቶች ያጠፋሃቸው አንተ ፈጣሪያችን የተመሰገንህ ነህ አሉ። ኦዚያንም በዚህ ዓለም ከሚኖሩ ሴቶች ይልቅ አንቺ ልጄ ለእግዚአብሔር ደግ ፍጥረቱ ነሽ። ለዘላለሙ የእግዚአብሔርን ኃይል እያሰቡ ምስጋናሽ ካለው ልቦን አይጠፋምና ምድርና ሰማይን የፈጠረ የጠላቶቻችንን አለቃ ቸብቸቦ ትቁርጪ ዘንድ የረዳሽ እግዚአብሔር የተመሰገነ ነው። እግዚአብሔርም ስምሽን ለዘላለሙ እንዲጠራ ያደርግልሽ። ስለ ወገኖችሽ መከራ አንቺ ልሙት ብለሽ ወጣሽ እንጂ በፈጣሪያችን በእግዚአብሔር ፊት አንቅተሽ ሄድሽ እንጂ ለሰውነትሽ አልራራሽምና በቸርነቱ ይመልከትሽ አላት። ህዝቡም ሁሉ እውነት ነው እውነት ነው አሉ።